ከሲኢኦ ወይ ደግሞ ዋና መሪ የድርጅቱ ማለት ነው ጀምሮ ፕሮሞተሮቹ በብዛት ከየትኛው ብሔር ነው አንተ የታዘብከው? ምክንያቱም ችግር አለበት ብለናል። ችግሩ የአንድ ድርጅት ችግር የዛ ድርጅት መሪዎች አካባቢ ነው የሚያጠነጥነው። አየ በደንብ ሰው ሁሉ እንዲረዳ ምን አይቴ ነው ብሔራቸው ምንድን ነው? እዛ አካባቢ አመራሩ ላይ ፕሮሞተሮቹንም ጭምር ያሉት እሱን ብትነግረን፣ ሰባብሬ ነው እንትን እንለዋለን እዛ የኒ ጋ ያሉ ብዥታዎችን እናጠረዋለን። እዚህ ጋ በጊዜ ሰጠ ነው። ታንኪዩ ጂዚ ልናገርኒ ስምንት ደቂቃ ዝም ብለው ስላልሽኝ ነው። አይ እኔ ጠየቅኩ ለአንቴ ነው። ቀጥታ አሁን አኪ ወንድሜ ምናለ መሰለ አሁን ፖለቲካ እየሰራ ነው። እኔ ደግሞ ምናለ መሰለ አሁን ከፖለቲካ ወተን ቆም ብለን እናስብ። ኖርዝ አሜሪካ የሚያገናኘን ኢትዮጵያዊ ነው። አሁን አንተ የፈለግከው ምና ለምስል የኔን ደካማ ጎን ምናምን ከሆነ ተሳስተሃል። ከደካማ ጎን ይልቅ ፍቅሩን አንድነትን ለምንድን ነው ማየት ያውቃትህ ገብተዋል። ሁልጊዜ ብዙ ጊዜ ስህተቶችን ስንፈልግ እመነኝ፣ አሁን እኔ ስለ አንተ ስህተቶችን ብነቅስ የራስ የሆነ ነገር ፈልገ መታልና ስህተትህ እሱ ነው። ኖርዝ አሜሪካ ግን ያለው የኳሱ ፌዴሬሽን ኢትዮጵያዊነትን ያገናኛል። አሁን ምን አለ መሰለ የሆነ ደካማ ጎኔን ፈልግህ ወይንም ደግሞ የፌዴሬሽኑ ደካማ ጎን ፈልግህ ከመጣ ፋውንድ ፋውንድ አታርግ፣ ላይክ ማይ ፎልቴን ፋውንድ አታርግብኝ። ከዛ ይልቅ ምን መሰለ እንዲህ ያሬድ ያለው ሀሳብ እኮ ልክ ነው። ለምንድን ነው አንድ ማን ፍቅር የማንዘራው? ከእንቅልፍ ስትነሳ ሁሌ ሮንግ ነገር አስበህ ከሆነ በጣም ሮንግ ነገር አለ። ያንን አይደለም። ዛሬ እኔ ስመጣ አንተን እዚህ ቤት ጂጂ ቤት እኔ ስመጣ ዛሬ ምንድ ጠቀለር በቃ፣ ጂጂን የሚያስደስታትን አኬን የሚያስፈልጋትን ነገር አስቤ ከመጣሁኝ ለእናንተን የመጣሁት ያንን አይደለም። ፕሊዝ እኔ በመጣሁበት መንፈስ እኔ በመጣሁበት ሰላም ኑና እኔ ላይ ፖለቲካ ከመስራት ይልቅ እንዴ ለምንድን ነው? አንድ ማንሆ ነው አንተ የምትኖረው ጀርመን ነው። የሚገርም ነገር። ጂጂዬ ይቅርታ፣ አንድ ጠይቅ ልጠይቅሽ ላለፈው ስንት አመት ጀርመን ሀገር ኖርሽ? የፊዶ ማይንድ ያሬድ፣ ጥያቄ መመለስ ትችላለህ? ጥያቄ መመለስ ትችላለህ? በክብር ቆነ የጠየኩህ። ኦኬ፣ ምን አለ መሰለህ፣ ፖለቲካ ልትሰራ ከሆነ መነኝ አንተ እኮ ነው የምታወራ የሚን ፖለቲካ ነው የምታወራ? እኔ እኮ ኖርዝ አሜሪካ ላይ የሚደረገው ኳስ የፍቅር የአንድነት ነው። ጥያቄ ግን ምን እንደሆን ታውቃለህ? ፖለቲካ አትስራበት እያልኩ ያለሁትኝ። ይሄ ፖለቲካ ሳይሆን ፍቅር የሚሰራበት ፋውንዴሽን። ግን አንድ ነገር ታውቃለህ ያሬድ

ላለፈው ቆይ ቆይ ያሬድን አንድ ጥያቄ መጠየቅ እችላለሁ? እህቴ አንድ ትጠብቀኛ ለባ ይኸውልህ፣ ያሬድ ስጠይቅ ላንቴ አይደለም፣ የሚያዳምጡ ተመልካቾችን ያንተን ሀሳብ። ይኸውልህ አሁን እዚህ ጋር ምናልባት ፖለቲከኛ ነው ብላ አስበህ ከሆነ ነው፣ ገባህ? በቃ የራሱ የተገፋበት ነገር አለ፣ ግን ያን ነገር ከውስጥ አውጣውና ያንተን ሀሳብ ደግፎታለች ሙሉ ለሙሉ የኔ ሀሳብ ደግሞ ሚለው መንገድ አለ። ችግሩን እየፈለገ ሳይሆን እንዲሻሻል የምንፈልገኛ እንዲሻሻል ደግሞ ከሆነ የኔ ጥያቄ የራሴ ብቻ አታርገው። ሀሳቡን ያሬድ አነሳው አደለ ግን፣ የህዝብ ጉዳይ ነው ጉዳዩ ፖለቲካ ሆኔም አልሆን ነበር። እኔ ዛሬ ሳወራው ዛሬ ለምን መጣ? አሁን ጂጂ እኔ ሳውራ የሆነ ቤት ኮሜንት እያደረገች ነበረ። ስለዚህ እስከ ዛሬ አላወራችሁትም። ስለዚህ እኔም እዛ ነበርኩ እኮ እኔም እዛ ነበርኩ። ስለዚህ አዳምጪኛ ጂጂ ነው እኔ አንቺ ጋር እንደ መጣሁት። ለማንኛውም ጂጂ ላውራ እና ለሚያዳምጡ ሰዎች አጠቃላይ፣ ምን መሰለህ፣ በእኔ ሀሳብ ተንተርሰህ እኮ ነው። ስለዚህ የቤቱ ጂጂነች ሀሳቡ ደግሞ የእኔ ነው። ስለዚህ ለሚታወቅ ብሮ፣ አይ ሀሳቡ ያንተ ነው ታወራለህ ብዙ ጊዜ አለ፣ ግን ማወቅ ያለብኝ ችግር መኖሩን እኔም ሀሳቢን ይጋራሉ ነው ያልኩኝ። ለሚሰሙን ሰዎች ሁሉ ነው ሺ ሁለት መቶ ሰው ይታየኛል። ያ አንተ የምትለው ችግር ግን የፖለቲካ ችግር መሆኑን ራሱ የተረዳው አይመስለኝም እና ፖለቲካን ሸሽተ የቲም አደርስም ችግር መኖሩን ማመን መልካም ነው፣ ጥሩነቲን ጢም ሰው መሆኒን ያሳያል። እዛ ሲያፍኑ የነበሩ ሰዎች ፖለቲካን ከአንተ በተሻለ መልኩ የሚረዱ ናቸው። እንተዋወቃለን። እኔ ጂጂ ከተፈቀደልኝ ለያሬድ አንድ ጥያቄ መጠየቅ እፈልጋለሁ። ያሬድ ወንድማችን፣ አንተ ችግሩን ስትነግረን እንድንሰማ ነው ወይስ ተወያይተን ችግሩን የጋራ አድርገን እንድንፈታው ነው። ይችን ጠይቂልኝ ጅጂ ከይቅርታ ጋር እህቴ ጥያቄው ለእኔ ነው ወይ? አሁን የገባው ነገር እንደ ኢትዮጵያዊ ተነጋግረን እንድንፈታው ነው ወይስ ችግሩን አንተ የምትነግረንን ችግር እንድንሰማህ ብቻ ነው የፈለግከው? ለምን በተደጋጋሚ በተደጋጋሚ ስትጠየቅ ፖለቲካ ፖለቲካ እያልክ እያሸማቀከን ነው? ትሬዲ ምንድነው መሰለ እኔ ሁለተኛ ነው ከእሱ ጋር ማለትም ዮኒጋም እዚህም ጋር አንድ ላይ ነበረን። ሀሳቡን አንተን ያመጣው ኮንግራጁሌሽን ነገር ግን ችግሩ ምንድን ነው? እኔም ኮንግራጁሌሽን ብየዋለሁ በዚህ አጋጣሚ። አንዴ አንደኛ የሰውን መስማት አይፈልግም። እኔ ሀሳቡን ላመጣሁት እኔው ላውራ ከሆስቱ ጋር ነው ያንን የሚለው እኔ ላውራ እኔ መፍትሄውን ላምጣ አይነት ነገር ነው። አንዳንዴ ደግሞ እነዚህ አይነት ነገር ተገቢ አይደለም። አሁን ምሳሌ ባነሳቸው ነገሮች ግማሹን ልነግርህ የምችለው እኔም ሀያ አመት ሙሉ ተመላለሽበታለሁ እዚህ ቦታ ላይ የትም ስቴት ቢሆንም እማቃቸውን ልመልስልህ ይችላል። በፌዴሬሽኑ አይን ባንዲራ ለምትሉት በኮኮቡ ነው። ነገር ግን እንደ ማንኛውም ተራ ሰው ማንኛውም ሰው የፈለገውን ይዞ መሄድ ይችላል። ያ ማለት ምንድ ነው? ልሙጡን ይዞ መሄድ የሚፈልግ ልሙጡን ይዞ ሄዱ ያርገበግባል። ዘፈን ሰዓት ላይ ኦፍኮርስ ያደርጋል። የማንኛውም ብሄር ብሄረሰቦች የራሳቸውን ባንዲራም ይዞ የሚሄዱበት አለ። ነገር ግን እንደ ፌዴሬሽን የኮኮቡ ነው ይዞ መሄደው፣ አለቀ የሚያስተናግድ የኢትዮጵያ ብሎ ስለሚያምንበት። ሁለተኛው ነገር ደግሞ ፕሮሞት ለምትለው ሁለት አይነት ነገር አለ። በዘፈኑ ራሱ አንዳንዴ የብሔር ብሔረሰቦች ጠቅላላ መካተት አለባቸው። የኢትዮጵያን እስከተባለ ድረስ አብሶሉትሊ አንድ ፐርሰንት ትክክል ነው መሆንም አለበት። ነገር ግን የዛሬ ስልሳ ዓመትና የዛሬ አስር ዓመትን የዘፈኑን ዘፋኞች አምጠተን ዛሬ ላይ ቢዝነስ ይስሉ ማለት ደግሞ ለእኔ ተሰፉልሽ የማይታሰብ ነገር ነው። ምክንያቱም አደለተደ ይሄ ቢዝነስ ነው፣ በጎ አድራጎት አደለም፣ ቻሪቲ አደለም፣ እርዳት አደለም። ቢዝነስ እስከሆነ ድረስ እነዚህ ሰዎች ከስር ላይ ስቴዲየም መከራየት አለባቸው፣ አዳራሽ መከራየት አለባቸው። ብዙ ነገሮች ማድረግ እስካለባቸው ድረስ ምንድን ነው ብር ማስገባት አለባቸው። ብር የሚያስገቡት የዛሬ ስልሳ ዓመትን የዛሬ ሰላሳ ዓመትን የዘፈነ ዘፋኝና የዛሬ የሀያ አምስት ዓመት የዘፈነ ዘፋኝ አምጥተህ ስቴዲየም ላይ ግቡና ብር ይዋጣ ብትሉ ግማሹ ሰው አይገባም። ምክንያቱም ሪሊስቲክሊ የምንሰማው ዘፈኖች አብዴት እየሆኑ በሚሄዱበት ሰዓት ላይ እነዛ ላይ ነው የምንሄደው። አለቀ። ከየብሔር ብሔረሰቡ መጥተው ይዝፈኑ አው በትክክል ነገር ግን የዛሬ ሀያ ዓመትን የዘፈነ ዘፋኝ አምጥተ አሁን፣ ምሳሌ ይቅርታ አድርጉልኝ፣ በጣም የምወደው ማከብሮ ዘፋኝ ነው። ምሳሌ አሁን እንትናን አንስቷል፣ ትግራዊ ዘፋኙ ምሳሌ፣ እሱን አንስቷል። እሱን አምጥቶ ስቴዲየም ላይ ቢመጣ ኮንሰርት፣ አሁን እሱ ኮንሰርት ቢጥል ምን ያህል ሰው ይገባለታል የሚለውን ነገር ደግሞ ግንዛቤ ውስጥ መግባት አለበት። እና ሁለተኛ ደግሞ ይሄ የአማራን ገጽታ በአማራ ስም እንትን ይላሉ የሚለው ዘይቤ አለው ልክ ነው። ምክንያቱም ስታዲየሙ ላይ በአብዛኛው ሁሌ አይደለም፣ መቶ በመቶ አይደለም፣ በአብዛኛው አማርኛ ዘፈን ነው የሚከፈተው። ያ የታወቀ ነው፣ በሱ እስማ አለሁ። ነገር ግን ይሄ ማንኛው አሁን እኮ ቅደም ዘጠና ፐርሰንቱን ከእሱ ጋር ብዙ ሰው ተስማምቷል። ግን እንደ አሁን ምሳሌ ዌብሳይቱ ላይ ገብታችሁ ማየት ትችላላችሁም፣ እንትን አለ ምንድነው የሚባላቸው ኮሚኒቲው ላይ አላቸው። ከእያንዳንዱ ስቴት ሁለት ሁለት ሰው አለ። አሁን እኔ ራሴ አላቅም ነበረ ዌብሳይቱ ላይ ዛሬ ገብቼ ነው ያየሁት። አሁን ማሳየት ራሱ ይችላሉ። እነዛ ሰዎችን መጠየቅ ግዴታ ነው። ልክ እንዴት ነው አንድ ስቴት የራሱ ተወካይ አላት። ለዛ ለተወካዩ ዲቴል ይሰጠዋል። ዲቴልን ደግሞ ለሚጠይቅ ሰው ይሰጠዋል። ማንኛውም አመታዊ ገቢውን ሄዶ ያልጠየቀ ሰው አሁን ያስገባ ያስገባ ጥያቄ አለ። በምን ታውቃለ ስንል እሱ ራሱ አያውቀውም። ለምን ጠይቆ አያውቅም። ዛሬን ያነሳ ይንን ሳ ስለዚህ፣ ቅድም ተናግረዋል የፕራይቬት ኦርጋናይዜሽን አይደለም። በአንድ ሀገር ስም እስከሆነ ድረስ ማንኛውም ሰው ሄዶ የመጠየቅ መብት አለው። እነሱም ግዴታ የማሳየት መብት ግዴታ አለባቸው። እሱ የማንም የሚያስማማው ነገር ነው የሆነ ዌብሳይት ላይ እንደዚህ ገቢ በዚህ ወቶ በዚህ ገብቶ። ዛሬ ግን ላውጋው አንድ ጥያቄ፣ ያሬድ ከመምራቱ በፊት ጥያቄ ለአንተ ልጠይቅ። ላውጋው እኮ ያሬድ ምነካ፣ ከመለስክ ልጠይቅ። ትመልሳለ ያሬድ ያሬድ ልጠይቅ ትመልሳለህ ወይስ ላውጋውን ልጠይቀው? ችግር የለብኝ መማቀው ሆን አስረዳለ። ልጠይቅ ላውጋው እና ያሬድ ታወራበታለህ። ችግር አለው አሁን ኦዲት አይደረግም ገቢያቸው እና ወይ ከሰሩ ወይ ያተረፉ ምናምን አይነት ነገሮችንም እንደ ችግር አንስቶታል። እና ያሬድ አሁን ያን ኦዲት ለማድረግ ላውጋው አመራር ላይ ያሉት አንደኛ እና ሁለተኛ እስከ ሶስተኛ ሰዎች ከምን ብሔር እንደሆኑ የሚታውቀው ጉዳይ አለ። ምክንያቱም ከዛ ጋር ሊያያዝ ሲችል፣ አሁን ያሬድ አማራ ሆኖ ይህን ጥያቄ ሲያነሳ ሕዝቤ እየተበዘበዘ ነው ብሎ ነው። ስለዚህ ያን ታሳቢ አድርጌ ወደ ኦዲቱ አምኖ ሰይን ስኬት ለማድረግ አመራር ላይ ያሉ ያሉ አካላት ከሚንብሄር ናቸው እንደዛ ላልኩ በናት ይ ላውጋው ያውራቤትናጂጂም የሚታ አንድ እስከ ሶስት አመራር ላይ ያሉ ከነሱ ጋር የተያያዘ ነው። ብዙ ሰዎች አቅም ያላቸው ሰዎች አመሰግናለሁ።

ያሬድ አሰማማንቴ ምንድን ነው? ጋስቲሰዎች ሁሉ አሳቢስቱ ሜምበሩን ላሳያችሁ ይችላሉ። እኔ ችግር የለብኝም። ማንኛቸው እናታችሁ ፕሊስ፣ ሀገራችን አንድ ጊዜ ያሬድ፣ አንድ ጊዜ እነሱ የሚሰጡንን አንጎርስ፣ አንጎርስ ገባ? እኛ የምንጠይቃቸውን መመለስ ያለባቸው እነሱ የፈልጉትን ሪሲት አውጥተው ስላሳዩ እና ሜምበር ሁንና ክፈል ስላሉ አይደለም። አሁን እናንተ መጠየቅ ያለባችሁን ነገር ማለት ተደራጅታችሁ አልኩኝ። መጠየቅ ያለባችሁን ጥያቄ ተባብራችሁ በሀሳብ አንድ ሆናችሁ ጠይቋቸው። ለዚህ ነው በደንብ የሚያሸንፏችሁ። ገባችሁ? እነሱ የሚፈልጉትን ያሳዩአችኋል፣ እናንተ የምትፈልጉትን ግን አያሳዩአችሁ። የሚያውቀውን ጂጂ እንደ ችግር የሚያውቀውን እኮ ለመናገር ፍቃደኛ እኮ አይደለም ያሬድ አሁን ያሬድ የራሱ የሆነ ባህሪ ያለው ዝም ስረዳው የራሱ የቆሰለበት የተናደደበት ነገር ሊኖረው ይችላል እኛም ድሮ እንደዛ እንደሚያደርገ አሁን ስለቀዘቀዘ ይሆናል ትንሽ ወይ ስለደከምን ስለሰረችን ይሆናል እኔም አዳመጠው ስለዚህ ልጁ ተናግሯል ያገባናል ያላችሁ ሰዎች ካላችሁ ሄዱበት ማለት በቀና ትረፋ ይን ፌዴሬሽን ምጥርት እንጂ ሌባ ፌዴሬሽን እኔ ደግሞ ምለ ምንድነው እንደ ያሬድ አባ ብዬ አለባብሻለሁ ስለማውቀው ስለማውቀው የእሱን ሀንድረድ ፐርሰንት እቀበላለሁ የራሴን ደግሞ ጭማሬ አለኝ ስለዚህ ሌቦች ናቸው። በቃ እዛ ላይ ቁጭ ሲሉ ብር ስላለው ዋናው። አንተ አማራን ቁርብን ካረ ጉራጌዎች ናቸው ትግሪዎች ሊሆን ይችላል ኦሮሞዎችም ሊሆኑ ይችላሉ። ግን እዛ ጋር ቢዝነስ ነው በአማርኛ ካዘፈነ አማርኛ ሙዚቃ አማርኛ ሊሆኑ ይችላሉ ብቻሚሉትአ የአማራ ነገር ካመጣን እናትረፍ ብለው የሚነግዱበት ትክክል ነው። ስለ ብሔር ብሔረሰብ አይጨነቁም። ግን ስሙ ግን ኢትዮጵያ ነው። ኢትዮጵያ ውስጥ ደግሞ አንድ ብሔር ብቻ ነው። ስለዚህ ጥላቻ አለ። እኔም ጥላቻ አለ እኔም ብቻ ስመጣ ብቻ ጂጂ መታለች እና የጂጂ ጓደ ምን አለ መሰለህ፣ ጥያቄ ለወንድማችን ነው አንድ ነገር። እሱ ጥያቄው እራሱ በትክክል የገባው አልመሰለኝም። በትክክል ማስተላለፍ የፈለክው እና የተረዳኸው ነገር ግልጽ አይደለም። ለምን መሰለሽ ጊዜ ኢትዮጵያ ላይ ደግሞ ልንገርሽ ይኸውልሽ ይሁሬት እዛ ውስጥ ያለ ሰው ነው ቤተሰቡ አለ። አርቲስትም እንደኛ ግልጽ አቦ ለመናገር የራሱ የሆነ እንትን አለው መስመር አለው። ስለዚህ ታውት በቃ እሱ በመሰለው ተናግሯል። ምንትችል ከሆነ እናንተ ተናገሩ። ለአውጋው የጠየቅኩኝ ነገር የሚችለውን ያህል ብትሄድበት እኔ እንደአውራ ሚሰጡኛላቸው አይ ዶንት ኖ ላይክ ትንሽ ግራ ገባኝ። ጂጂ ፕሊስ፣ ሁለት ደቂቃ አድልችኝ እና ፕሊስ፣ እኔ ላውራ ተፈቀድሽልኝ። ምን አለ መሰለሽ ምን አለ መሰለሽ እውነት ስታነሺ ሁልጊዜ ወቃሽ ብዙ ነው። ማነው ነው የከፈለልን እናመስግነው። አግኝቶ ደግሞ ከሆነ ገንዘቡ የት ሄደ? ይሄ ነው የእኔ ጥያቄ። እንጂ አሁን ባንዲራ ምናምን ቀንጭባችሁ ሀሳቤን አትስረቁብኝ። ፕሊዝ ጂጂ ፕሊዝ። ጀሶነ ሄልፕሚ ጀሶነ ቢ ኦነስት። እውነተኛውን ታሪክ መፈለግ ፋይንዳውት ማድረግ ከፈለግሽ ላለፉት አርባ ዓመት ይሄ ድርጅት ሲሰራ ማን ነበር ከጀርባው የነበረው? ገንዘቡ የትሄደ ገንዘብ አግኝቶስ ደግሞ ከሆነ ፋውንዴሽን የተደረገው ውሃ ጉድጓድ አስቀፍሯል። ቤት አሰርቷል። የተራበን አጉርሷል። በዚህ ጉዳይ አጉርሱ፣ በዚህ ጉዳይ አብሉን እንጂ ኦሮሞ፣ ትግሬ ምናምን ብላችሁ ይሄን የደከመ ፖለቲካ ላለፉት አረብ ዓመት ሰራችሁ። ዩ ጋይስ ሉዝ ኖባዲ ዊን። ያሸነፋችሁበትን ፖለቲካ ንገረኝ ወይንም ደግሞ ንገረኝ ይሄንን አሁን እኔ ይዞ የመጣሁትን ሀሳብ ተመርኩዛችሁ አማራ፣ ኦሮሞ ምናምን፣ ትግሬ ምናምን። ጋይስ ዩ ሉዝ ላለፉት ዓመት ሰራችሁ፣ አልተሳካም። ከዛ ይልቅ እውነት ስለማኒዝ በየብሔራችን የከሰርን ፖለቲከኞች ነን። በኛ በምናውረው ፖለቲካ ድዎች ነው እንጂ የሞቱት ኖባዲ ዊን። ኦሮሞ ስልጣን ላይ መጣ እያላችሁ ነዋል። ያ መቷል። ኦሮሞ እያወራችሁ፣ ስለ ፌዴሬሽኑ ነው። ይህንን ነገር እናቁምና አሁን ስላለው ነገር ብቻ እናውራ። ይህን ብቻ ነው የማወራው። አመሰግናለሁ። ደህና ደሩ። አትሄድ እንጂ ጥያቄ አምጥተሃል። ጥያቄውም በጋይ ይሄድ። እንደውም በቃ ለመወያየት ጥሩ ይሆናል። ይሄውላችሁ መመለስ ስላልቻለ ችግር የለውም። የሚፈልገው ተገኝተዋል። ምንድን ነው ጂጂ ማወቅ ነው የሚፈልገው የፌዴሬሽኑ ኃላፊ ማን ነው? በስም ደረጃ ሳይሆን ብሄሩ ምንድን ነው? ከዚያ በኋላ የያሬድ ነገር ምን እንደሆነ ኩልጭ ተብሎ ለህዝቡ ይተነተናል ማለት ነው። ፖለቲካ ነው ምናምን ምናምን። ይኸውላችሁ እንደዚህ አይነቱ ፌዴሬሽን ምናምን ነገር ከፖለቲካ የጸዳ አይደለም ገና ሲጀመር ማለት ነው። ያሬድ ያን ሁሉ አልተረዳውም። ይህም ብቻ አይደለም። ምናልባት ሌላ ቤት ጊዜ ሳወራ የነበረ ጊዜ ጫና ያደርጉበት ነበር።